ሰላም ጤና ይስጥልኝ የተከበራችሁ የዩቱብ ቻናላችን ቤተሰቦች፣ ክቡራን አድማጮዎች ከሰዓታት በኋላ አሁን በተሰሙ ሰበር መረጃዎች ተመልሻለሁ። የኢራንና የእስራኤል ግጭት ተባብሶ ቀጥሏል። ትራምፕ የአሜሪካ ጥቃት ሊኖር እንደሚችል ማስጠንቀቃቸው፣ ሌሎች በሁለቱ ሀገራት ግጭት ማል እየተፈጠረ ያለው መረጃ በዜና ዘገባችን ወደ እናንተ እናደርሳለን። በሌላ መረጃ የኢራንና የእስራኤል ጦርነት ሰባተኛ ቀኑን በያዘበት ወቅት በሁለቱ ወገኖች እርስ በርሳቸው መተኩሳቸውን አሁንም ኢራን በርካታ ሚሳኤሎችን ማስወንጨፏን መቀጠሏ መገለጹ፣ ከሀገር ውስጥ መረጃ ከፊልድ ማርሻል ብርሃኑ ጁላ ንግግር በኋላ ሶማሊያና ግብፅ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ ማስታወቃቸው፣ ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳሳለን። በሰዓታት ልዩነት ከሀገር ውስጥ ከውጪ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ መረጃዎችን እያደመጣችሁ አብራችሁ እንድትቆይ በመጋበዝ ወደ ዝርዝር መረጃዎቹ አልፋለው፣ አብረን እንከታተለው። ክቡር አድማጮች፣ በቅድሚያም ካጫጭር መረጃዎች የኢራንና እስራኤል ግጭት በተመለከተ ምሽቱን የተሰሙ መረጃዎች፣ ትራምፕ ቴህራን እጅ እንድትሰጥ በድጋሚ ጥሪ ያቀረቡ ሲሆን የኢራንና እስራኤል ግጭት ገና አላበቃም በማለት አሜሪካ በኢራን የኒኩሌር ተቋማት ላይ ጥቃት ልሰነዝር እንደምትችል ፍንጭ ሰጥቷል። በኩርዲስታን ግዛትና በኢራን ከተሞች ሳቄዝ ኢራክና ሬ የእስራኤል ሞሳድ ወኪሎች መታሰራቸው ተዘግቧል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ፎርዶ እስካሁን ድረስ ባይደረስበትም የእስራኤል ዘመቻ በናታንዝና ኢስፋን በሚገኙት የኢራን ኒውክሊየር ማዕከላት ላይ ከፍተኛ ጉዳት አድርሷልን ብሏል። የእስራኤል የሩቅ ቁጥጥር ስፓይክ ጸረ ታንክ ሚሳኤሎች በኢራን አልበርዝ ግዛት ውስጥ ተገኝቷል። በኢስፋን አቅራቢያ የኢራን አየር መከላከያ ሰራዊት የጣለው የእስራኤል ሄርሚስ ሰው አልባ አውሮፕላን ፍርስራሽ ምስል ይፋ ሆኗል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛክሮቭ ስለ መካከለኛው ምስራቅ የኒክሌር ግጭት መካከል በሰጡት አስተያየት የእልቂት ጫፍ ላይ መድረሱና በኢራን የኒኩሌር ተቋማት ላይ በየቀኑ ጥቃቶች እየተፈጸሙ እንደሆነም ተናግረዋል። በሌላ ዜና ኢራን በርካታ ሚሳኤሎችን ማስወንጨፏን ቀጥላለች። ኢራን ምሽቱን በርካታ ሚሳኤሎችን መተኮሷን የሀገሪቱ መንግስት ሚዲያ ዘግቧል። የተኮሱት ሚሳኤሎች የእስራኤልን አየር መከላከያ ክልሎች አልፈው ጥቃት አድርሰዋልን የተባለው። ይሁን እንጂ እስራኤል ስለተኮሱት ሚሳኤሎች እውቅና ባትሰጥም፣ በአንጻሩ ወደ ኢራን ሚሳኤል መተኮሷን ግን አስታውቃለች። በሌላ በኩል አሜሪካ ግልጽ አቋሜን አላሳወኩም ባለችበት በዚህን ወቅት ዲያጎ ጋርሺያ በሚገኘው የእንግሊዝ የጦር ሰፈርን በመጠቀም በኢራን ላይ ጥቃት ልታደርስ ትችላለች የሚሉ መላምቶች እየተነገሩ ይገኛሉ። ቢቢሲ የመረጃ ምንጮችን ጠቅሶ እንዳስነብበው አሜሪካ በኢራንና እስራኤል መካከል ባለው ውጊያ ተሳትፎ ለማድረግ ተጨማሪ ወታደሮችን ወደ አውሮፓና መካከለኛው ምስራቅ መላኳን እንዲሁም የጦር መሳሪያዎቿን እያዘጋጀች ነው ብሏል። ኢራን ሁለንተናዊ መሪ አያቶሊ አሊ ካሚኒ ዋና መቀመጫ ነው የተባለውን የመሬት ውስጥ ቢሮ ዋሻ መምታቷን እስራኤል ተናግራለች። ትራምፕም ቢሆኑ ሁለንተናዊ መሪ የት እንደተደበቁ እናውቃለን፣ በኢላማ ውስጥ ነው፣ ነገር ግን ልንገድለው አንፈልግም ማለታቸው የእስራኤል ጥቃት የሚያጠናክር ነው ተብሏል። ኢራን በንጹሐን ላይ የሚቃጣ ጥቃትና በአሜሪካ ወታደሮች ላይ የሚታሰበውን ተግባራዊ የምታደርገው ከሆነ ለዚህ አይነቱ ድርጊት ትዕግስት የለንም ሲሉ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ አስነብበዋል። ዘገባው የቢቢሲ ነው። በሌላ መረጃ እስራኤል ትላንት ሌሊት በቴህራን የሚገኘውን የዩራኒ ማብላያና የጦር መሳሪያ ማምረቻ መምታቷን ገልጻለች። ኢራን በማዕከላዊ ሰሜናዊ እስራኤልን በሚሳይል ስትደበድብ ነበር። በዚህም ሰዎች ስለመጎዳታቸው ተሰምቷል። ኢራን ወደ እስራኤል ሚሳይሎችን ማስወንጨፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መጥቷል ተብሏል። ሁለቱ ሀገራት አንዳቸው በሌላኛቸው ላይ የሚሳኤልና የአየር ጥቃት እየፈጸሙ ሲሆን ነዋሪዎች ጉዳት እንዳይደርስባቸው መኖሪያቸውን ለቀው እንዲወጡ ቅድመ ማስጠንቀቂያ በተደጋጋሚ እየሰጡም ነው። እስራኤል ነዋሪዎቹ ከተለያዩ ቴህራን ክፍሎች ለቀው እንዲወጡ ስታስጠነቅቅ ቆይታለች። በዚህ ምክንያት ነዋሪዎቹ የቻሉትን ንብረት እየያዙ ከከተማው ለመውጣት በሚያደርጉት ጥረት በነዳጅ ማዲያዎችና በጎዳናዎች ላይ ረጃጅም ሰልፎችና የትራፊክ መጨናነቆች እየታዩ ነው። ኢራን የቴል አቪቭ እና ሃይፋ ነዋሪዎች የሚመጣው ከባድ ስለሆነ ለቃችሁ ውጡ የሚል መልእክትንም እያስተላለፈች ትገኛለች። አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ ተሰምቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሰለፍ ከሆነ ግጭቱ ወደ አልተጠበቀ አቅጣጫ ሊወስደው ይችላል ተብሎ ተሰግቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኛ የኢራን ጠቅላይ መሪ አያቶሊ አሊ ካሚኒን አንገልም፣ ቢያንስ ለጊዜው አንገድላቸውም። አያቶላ የት እንዳሉ በትክክል እናውቃለን። ቀላል ኢላማ ነው ግን እዚያ መልካም ነው ብሏል። የአሜሪካው መሪ ትራምፕ ትዕግስታችን እያለቀ ነው ሲሉ አስጠንቀው፣ ያለ ቅድመ ሁኔታ ኢራን እጅ መስጠት እንዳለባትም ተናግሯል። ይህ መረጃ ባለቤትነቱ የቢቢሲ እና የቲአርቲ ነው። በሌላ ዜና የእስራኤል ሚሳኤል መከላከያና መጥለፊያ መሳሪያዋ እየተሟጠጠ እንደሚገኝ አንድ ሪፖርት አመላከተ። ወልስትሪት ጆርናል እንደዘገበው እስራኤል የመከላከያ ጠለፋ መሳሪያዎቿ ዝቅተኛ ደረጃ ላይ እንደሚገኝና ይህም ሀገሪቱ ከኢራን የረዥም ርቀት የባለስቲክ ሚሳይሎችን የመምታት አቅም ላይ ተጽዕኖ ሊያሳድር ይችላልም ብሏል። አንድ ስማቸው እንዲጠቀስ ያልፈለጉ የዩናይትድ ስቴትስ ባለሥልጣን ለጋዜጣው እንደተናገሩት ዋሽንግተን ለወራት የአቅም ችግር እንዳለ ታውቃለች፣ እናም የእስራኤልን መከላከያ በመሬት በባህርና በአየር ላይ እያሳደገች ነው ብሏል ዘገባው። የእስራኤል ጦር በጉዳዩ ላይ አስተያየት እንዲሰጥ ቢጠየቅም ፈቃደኛ አልሆነም ብሏል። በቀጠለው የአየር ላይ ውጊያ ረቡዕ ረፋድ ላይ የኢራን ሚሳይሎች በማዕከላዊ እስራኤል አካባቢ የእሳት ቃጠሉን አስከትሏል። የኢራን ፋርስ የዜና አገልግሎት እንደዘገበው ከተደረጉት ኢላማዎች መካከል አንዱ በሰሜን እስራኤል የሚገኘው የሜሮን አየር ማረፊያ ነው ብሏል። ስፍራው ስለመመታቱ ግን ምንም ፍንጭ የለም። በእስራኤል በጦርነት ጊዜ ወታደራዊ እርምጃ ሳንሱር አለ እና ሚስጥራዊነት ያላቸው ኢላማዎች ከተመቱ ሚዲያዎች ስለ ጉዳዩ እንዲዘገቡ አይፈቀድላቸውም። ሌላው ማክሰኞ ቀደም ብሎ የተመታው የጦር ስፍራ ሄርዚሊያ ነው። በዛ አካባቢ አውቶቡሶች ተቃጥለዋል። የኢራን መገናኛ ብዙሃን ስፍራ ወታደራዊ ቦታ ነው እያሉም ይገኛሉ። በሌላ መረጃ እስራኤል በኢራን ላይ የምትፈጽመው ጥቃት የኒውክሌር መርሃ ግብሯን ለማስቆም ብቻ ሳይሆን የመንግስታት አመራሩን ለማፍረስ ጭምር ያለ መሆኑን የእስራኤል መከላከያ ሚኒስትር አስታወቀ። የመከላከያ ሚኒስትሩ እስራኤል ካትስ በኤክስ ገጻቸው ላይ ያሰፈሩት ጠቅሶ የጀርመን ዜና አገልግሎት እንደዘገበው አምባገነን መንግስት የሚወድቁት በዚህ መንገድ ነው ብሏል። እስራኤል ባለፈው ሰኞ በቀጥታ ስርጭት ላይ የነበረን አንድ መንግስታዊ የቴሌቪዥን ጣቢያ በቦምብ መታች ሲሆን በጥቃቱ በቁጥር ያልተገለጹ በርካታ ሰዎች መሞትና መቁሰላቸው ዘገባው አክሏል። እስራኤል በቴህራን ወታደራዊ ተቋማትና አካባቢ የሚኖሩ ኢራናውያን አካባቢውን ለቀው እንዲወጡ በሰጠችው ማሳሰቢያ መሰረት በአስር ሺዎች የሚቆጠሩ ነዋሪዎች አካባቢያቸውን ለቀው እየወጡ እንደሆነ ዘገባዎች ያመላክታሉ። ክብር አድማጮች በመጨረሻም ከሀገር ውስጥ ከፊልድ ማርሻል ብርሃኑ ጁላ ንግግር በኋላ ሶማሊያና ግብፅ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ አስታወቁ። ይህንን ያስታወቁት የሶማሊያ ውጭ ጉዳይ ሚኒስትር ትናንት በዚያው ከሚገኙት የግብፅ አምባሳደር ጋር ውይይት ባደረጉበት ወቅት ነው። ሚኒስትሩ አብዲሰላም ሰላም ደሃይ በጽሕፈት ቤታቸው የግብፁን አምባሳደር መሐመድ አልሰይድን ጠርተው ማነጋገራቸው ተዘግቧል። ውይይታቸውም የሶማሊያ ልማትና ብሔራዊ ደህንነት ለማጠናከር በጋራ መስራት ላይ ያተኮረ መሆኑን ዘገባዎች ገልጿል። በስፍራው የነበሩ ዲፕሎማቶች በምንጭነት የጠቀሱት ዘገባዎቹ ሚኒስትሩ ግብፅ ከረጅም ጊዜ አንስቶ ለሶማሊያ እያደረገች ያለው ድጋፍ አድንቀው በተለይ በትምህርት በጤናና አቅም ግንባታ ላይ ትልቅ እገዛ እያደረገች መሆኑን እንደገለጹ አስረድቷል። የግብፅ አምባሳደር በበኩላቸው አገራቸው ለሶማሊያ መንግስትና ሕዝብ የምታደርገውን ድጋፍ ለመቀጠል ቁርጠኛ መሆናቸውን እንደገለጹ ዘገባዎች አስታውቋል። ይህ በእንዲህ እንዳለ እንደ ዘገባዎቹ ከሆነ ይህ ውይይት የተደረገው የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሶማሊያ ውስጥ የውጭ ኃይሎች ጣልቃ ገብነት ለሀገራቸው ብሔራዊ ደህንነት ስጋት መሆኑን በገለጹ ማግስት ነው። ከቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርን ጥላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች አዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለው። በያለንበት የዓለም ዳርቻ ቸርን ቆይ